ወይ ት እስን አላውቅም፣ አላውቅም። እንግዲህ እንደዛ ያለች የፍራት ናት። በዛ ላይ ቤት የሚታሰበው ይሄ ነው። ብሩክም እስከሁን የት እንዳለ የሚያውቁት ነገር የለም። እሱ ምን አይመለክትም። የኔ ጥያቄ መድብል እንዴት ስለኔ ማወቅ ፈለገ? አላውቅም ደግሞ ከብሩክ የባሰ ሰይጣን ነው አሉ። አንቺ ነገር አደጋግሚ። ዝና ለሺህ ሰው አይመለስም። አርፎ ቢቀመጥ ይሻላል። እሱም ወቶ ባለፈው አጥቅተዋል። ኃይለኛ ቤጤ ደግሞ ሳይሆን አይቀርም ይመስለኛል። ጀግንነት ከቤታቸው ነው። አቤት አቤት፣ በቃ ተናገረሽ ሞተሻል። ባሌም ጀግና ነው እያልሽኝ ነው? ጀግንነትስ አያንሰውም ነበር፣ ባይሆን እሱን ተይውና ደፋር ነበር። ለማንኛውም አሁን የጠራው ስለሱ ለወራሽ አይደለም። እና ስለምንድን ነው ማይ ለምን ያችን አይጥ ልጁን አገየት? ማንን ምሳሌ? ለምን አባቷ ጠፍቷል አላችሁ። ምናልባት ልጁ አንድ ነገር ብትሆን ከተደበቀበት ሊወጣ ይችላል። ተደብቆ አይመስለኝም። ደሞ ቆይ፣ ለዚህ ብዬ እኔ ልጅቷን ብገል ምን ይጠቅመኛል? በደንብ ታገኛለሽ እንጂ ያለ ምንም ሙግት ያለ ምንም ቤቱ እንኳን ሸጠው እሱ ጠፋ፣ እሷ ሞተች ማለት ቤቱ ያንቺ ነው ማለት። መድብል መቷል እኮ ሰነ ቤቱን በአሰሪውም ኖረሽበት። ቤቱ ደግሞ የተመዘገበው በልጁ ነው። አንዳንዴ በደንብ አስቢ እንጂ። እሷ ሞተች ማለት አንቺ ሚስት ነሽ፣ ፆ የምትወርሽው አንቺ ነሽ ማለት ነው። እሺ እንዴት አጠፋታለው ልጅቷን? እንደሆነ ቤት እንኳን ሆኜ ማጥፋት አልቻልኩም። እሷ እንደሆነች የድመት ነፍስ ነው ያላት። የድመት ነፍስ እያልሽ ነገሮችን ለመሸፋፈን አትመጣም። ሰው ሆኖ የድመት ነፍስ ያለው የሚባል የለም። እሺ፣ እኔም ደስ ይለኛል፣ ግን እንዴት ሰው ገድዬ እንዴት ነው ቤት ወርሽን በሰላም የምኖረው? ከዚህ በፊት ልታጠፊያት የነበረው ለምን ነበር? ከዚህ በፊት ሰው የገደለ ሰውን፣ የተተናኮሰ ሰው አይታሰርም ነበር? እሱማ ልክ ነህ። ይኸውልሽ አስረግጠሽ አንድ ነገር በደንብስ ወንጀል የሰራ ሁሉ አይጠየቅም። አይ ሦስት ቀኑ ይሄዳል እንጂ መጋለጡ እንኳን አይቀርም። እኛ እንዳንቺ ሰምተን ሳይሆን ኖረን ነው የምናገረው። እሺ አደርገዋለሁ። ደሞን ያቺን አይጥ ማጥፋት በፍፁም አያውቅተኝም። ሶ ብሩክ ወደ ቤት ከመመለሱ በፊት ይህንን ነገር ማድረግ ለአንቺ በጣም ቀላል ነው። እሺ ግን አሁን የክስ ወረቀቱን ወስድ የመስጠቱ ይቅር ወይስ ሂጂና አስቻቸው። አሁን ግን ስትሄጂ ወረቀት ለመስጠት ሳይሆን አንድ ሚሽን ለመፈጽም ነው። እጅና እንዴት አድርገሽ ማጥመድን ነው

እና አሁን ብድርሽ ልትመልሽ ነው። አሁን እሷን አግቼ እንዴ ስታለቅ ስትለምን ማየት በቃ እሱ ለኔ በቂ ነው። ከዛ እቺ ነው ወንጀል መስራት አልፈልግም፣ ቤተሰብ አለኝ። ነው ዳጣ እኛ ማንንም ሰው አናግትም፣ እንይዛታለን። ወንድማችን ብሩክ የት እንዳለን እንጠይቃታለን፣ ትነግረናለች አለ። ተነግራናለሽ በቃ እንዴ ሰው ማገት ነው ነው ወንጀል እኮ እኛ አንሰራም። እንዴ ምን ሆነሻል? ቢሆንም ወንጀል ነው። ይኸውልሽ እንይዛታለን፣ እንጠይቃታለን። አካላዊ ጉዳት ግን ምንም አናደርስባትም። ነገሩን የምናደርገው በሰላማዊ መንገድ ነው። ይሄ ማገት ወንጀል መስራት አይደለም። እንደዛ እንዳታስብ። እሺ። ኦኬ። ቻሷ ብሩክሂት እንዳለ ትንገረን፣ ምክንያቱም ምታውቀው ሚስጥር ካለ ማለት ነው። ያው ተመላለስክ አይደል? ታዲያ እኔ እንዳልመላለስ አንቺ ራብሽን መሞት አለብሽ። መቼ ነው ግን ራሳችን ምግብ ሰርተን የምንበላው? ትንሽ ቀኑ ላይ ትንሽ ቀምጫ፣ ነፃነታችን ራሳችን እናወጫለን። ክፍለ ሀገር መሄዳችንስ ቀረ? እሱን አልተው ነው አሁን ግን በጣም አስቸኳይ ጉዳይ ገጥሞናል። የብሩክ ነገር በጣም አሳሳቢ ነገር ውስጥ ሳይገባ አይቀርም፣ ፈጣሪ ያውቃል። አሁን ግን ልታደርግ ነው? ማህሌትን ልንይዛት እየፈለግናት ነው። ሙገሳ፣ አደራህን ወንጀል ውስጥ እንዳትገባ፣ ወንጀል ነው። ማህሌትን ይዘን ስለ ብሩክ መጠየቅ ነው ያሰብነው። ዝም ብላት እያዝላችኋለች እንዴ! መድብል ጠንካራ ሰው ነው፣ ህጉንም ቃቱንም በደንብ ያውቃል። ኃላፊነቱን ደግሞ እኔ እወስዳለሁ ብሏል፣ ምን እንደሆነ ባላውቅም ብሩክ አንድ ነገር እንደሆነ ነው የሚያምን። እሱማ ይሄን ያክል ቀን ሲጠፋ ምን ያስባል ብላ ነው። ብሩክ ጥሩ ሰው ነው፣ ምንም ሊሆን አይገባም። ብሩክ ማለት የልጅነት ጓደኛዬ ብቻ ሳይሆን ወንድም። ስለዚህ እሱ ምንም ይሆናል ብዬ ማሰብ አልፈልግም። እሺ፣ ምግቡን በልታ ነው የምትሄደው። አይ፣ ሉላይ ከሱሉልታ ቡልቡላ ነው የሚሄደው እና በጣም ይርቀኛል። እነሱም እየጠበቁኝ ነው። ስለዚህ አንቺ እንደተፈረሽ የሆነ ነገር እያደረግሽ እሺ፣ ሞገስ፣ ገና አንተ ምግብ በልተዋል። አንች አንቺ ነበርሽ መጣ በቃ ሽሉ ላይ አይመድብል እዚህ ሰፈር ነው ብዬክ ነበር። ቤታቸው በቃ እስከማታ ድረስም ቢሆን እዚህ ቦታ እንጠብቃታለን። ዛሬ የምታድረው ከኛ ጋር ነው። ከምር እኔም ዛሬ እዚህ ዋድር ደስ ይለኛል። እች ማየት እኮ አውሬ የሆነች ሰውናት እኮ። በጣም የሚገርመኝ ከዝና ጋር ኬት ኬት ብለው ተገናኙ። እንዴት አገኛት በሉላ ነው። ሉላ የዝና ሚስት ነች። የሙጌ ደግሞ የድሮ ፍቅረኛው ነች። አሁን ዝናን ፈንክተው ከቤት ወጥታለች እና ሞጌ ጋር ነች አለችው። አይ፣ እሱን አውቃለሁ። በእዛ ሰው ደግሞ ቡራ ሉላ ከዝናው መጣ ወደ ሞጌ እንድትሄድ በጣም እየረዳው ነበር። በእዛ ሰዓት ደግሞ ከማሌክ ጋር ተጣልቶ ስለነበር ያች ክፉ የሆነች ማለት ከዝና ጋር ሁነህ ቡራን አሰቃዩት። አይገልጸውም። ዋጋዋን ነው የምሰጣት። ዝም በይ ቆይ። ድሮውንም ሲያገባት ጀምሮ ማንም ሰው አልወደዳትም ነበር። ኧረ፣ ይህች ምን ወይ ወደዳ የሆነች ቀፋፊ ሰው እኮ ነው። በቃ ዳጣዬ፣ በጣም አመሰግንሻለሁ። እሺ፣ ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። አሁን መሄድ ትችያለሽ። አረጣታ የለውም። ጉዳዩ የብራ እንዴ፣ እኔም መጨረሻውን እዚሁኝ ነው ማወቅ የምፈልገው። ግዴለሽም፣ በጣም አመሰግናለሁ። አረጣታ የለውም። መድ እኔ እኮ እንዳላደግሽ ብዬ ነው። ስለ ሁሉም ነገር አመሰግናለሁ። ሳንየዬ ማህሌት ዌይቲንግ እየገባች ነው፣ መልሼ እደውልልሻለሁ። እህ ማህሌት፣ እንዴት ነሽ? አለሁልሽ። ውጭ ነሽ አይደል? ወዴት ሄድሽ ነው? ምን ነው? ለምን ፈልገሽ ነው? እስካሁን አልሄድሽም? እንደ ስናጠርቶኝ ተመልሼ ነበር፣ እሱ ጋር ነው የቆየሁት። ለምን ፈልጎሽ ነው? ኧረ ተይውማ፣ የሚያመጣው ሀሳብ ሁሉ በጣም ምርጥ ነው። ምን ብሎሽ ነው? ምን እንዳለኝ የምነግርሽ አብረሽኝ ከሄድሽ ነው ሌላ ዘማሽ ከምሬ እኮ ነው። ዝና የሚያመጣው ሀሳብ ሁሉ በቃ ህልሜን የሚያሰካ ሀሳብ ነው። ምን ብሎሽ ነው? የውሬ ጥማትሽን ማርካት ከፈለግሽ ነው ኒድና ነግርሻለሁ፣ በዛውም አማክርሻለሁ። ደሞ ስሚ ሳልነግርሽ ዝና እኮ ጅኒ ይስነሻለኝ። እሱ የሚፈልገውን ነገር አድርገሽለታል ማለት ነው? አይደለም ባክሽ፣ ከቀን ወደ ቀን እየወደደኝ ነው። ያድርግልሽ እንግዲህ። እሺ ና ውን ት መጫለሽ? አትመጭም ምሳሌ ደበረኝ፣ ታጫውቺኝ። አንቺ የሚደብርሻል እንዴ? አዎ፣ ነው ለምን አይደብረኝ። ቆይ እንደሆነ ግጥም አላጥሽ። የምን ግጥም? እኔ የጻፍኩት ነው። አንቺ ግጥም መጻፍ ትችያለሽ እንዴ? አዎ፣ ላንብብልሽ። እስቲ አንብቢልኝ። እናቴ ማዬ እንደምን ነሽ? በጣም እኔ ደህና ነኝ፣ ተሽሎኛል በጣም። አባዬ እንደምን ነህ? ደህና ነው ሐኪሙ ሰላም ብለሃለች። ምሳሌ ብሩክ ብለህ ንገርልኝ ደግሞ። ያንቺ ልንገርሽ፣ ለእኔ የምትጽፎልኝ እሺ በይልኝ። ቅድስቴ፣ ቅድስቴ የኔ እናት፣ የኔ እናት እወድሻለው፣ ሲመሽ ሲነጋ፣ ጠዋት ስነቃ ከእንቅልፌ ባንኝ ማየት እወዳለው። የቅድስቴ ሆኝ ልጅ ል የኔ እናት። ልቀጥል? በቃሽ በቃሽ በቃሽ፣ ይበቃሻል። አባዬ ግን ሌላ ረጅም ቅጥም አለ። በቃ ሌላ ቀን ታነብልኛልሽ። አሁን ትንሽና ምግብ ፊት ትንሽ እሺ። ምግብ ምንድነው የሰራሽ? ሳቀርብልሽ ታይዋልሻ። ደሞ ልመርጭ ነው ጭራሽ። አንቺ ምግብ ምንድነው ምናምን ብለሽ መምራት ጀመርሽ። እሺ የት ነው ያለሽው አሁን? እዛው ሰፈር አካባቢ ነኝ ዝናን በመኪና ላይ ሳይን ብሎም እምቢ ብሎኝ፣ ይኸው በግሬ እየኳተኝኩኝ ነው። ዝና ብሩክ አይደለም እንግዲህ ምን ታደርጊዋለሽ። ከዚያ ከብረ ወሮጄ፣ ይኸውልሽ እንዲህ በግሬ እንከራተታለሁ። እንግዲህ ምን ታደርጊያለሽ? አሁን እና ያብረሽ አትሄጂም? ምን ታደርጊልኛለሽ? አጋብዝሻለሁ። ምን የፈለግሽው? እሺ እኔም እዚያው አካባቢ ነኝ። መጣው በቃ ቢሱ ቦነስ አልገባችም? አይ የፍራታ ወጣ ይላለች ማለት ግን እስካሁን አልገባችም ነው አልወጣችም። እሷ እኮ በሌሊት ትወጣለች፣ ወጣለች። ሳይመሽ ወደ ቤቷ ትመለስ። ወደ ማታ ብንመጣ ነው የሚሻለው። አይ ግድ የለም፣ እኔ እዚህ ነው የምጠብቃት። ባይሆን እናንተ ሻይ ቡና ብላችሁ ነው እኔ ግን ከዚህ ንቅንቅ አልልም። እ ጣጣ የምትፈልጉ ነገር አለ? አዎ ምግብ። ምን ሆነሽ ነው አንቺ? ቤተሰቦችሽን ማግኝተሽ ይሄ የምግብ ፍቅርሽ አሁንም ድረስ አለ ቤተሰብ ስትል ግን ውሃ እንዴት እንደናፈቀችኝ የእኔ ውድ እህት፣ አባትሽ እያለ እህትሽ ትናፍቅሻለች እንዴ? አይ ተው፣ እንዴት እንደምታሳስብ እሺ። ለማንኛውም በቃ በልተን በቃ ሄዶ እን ምድብ ላንተስ። ኧረ እኔ አልሄድም፣ እኔ እዚህ እጠብቃታለሁ። መሀል የትም ታመልጠኛለች። ግድ የለም፣ ከመሸ ነው የምትመጣው። ስለዚህ አብረን ደርስ ብለን እንመጣለን። ሞጋስ ፕሊዝ፣ እናንተ ደርሳችን። አይደብረኝ ግን ዝናብ ያገኘንስ? ኧረ አይዘንም፣ እባክሽ። አንቺ ደግሞ እስካሁን እኮ በምን ሲከታተልኝ እልህ ደነበር። እድሜ ለመደብ በቃ ብዙ አትራቁ። ቶሎን ሂድ ግን ከያዘን ቶሎ እየሮጥን እዚህ እንደርሳለና። ደውሉልኝ። እሺ ችግር የለውም ያለውን ነገር አሳውቃቸዋል። ኦይ አንቺ ግን ምንድን ነው ከዝና ፍቅር ያዘሽ እንዴ? ዝና ዝና ዝና ማለት አብዝተሻል። ወይ ከአውሬ ጋር እኔ ፍቅር አይዘኝ? ዝም ባይባክሽ፣ ከሞገስ ጋር ስትሞዳሙጅ እንደነበረ ማላቅ ነው እንደሚመስልሽ። ቆይ አንቺ ምንድን ነው? እኔ ከሚመጁ ሰዎች ጋር በቃ እንደ ጓጓሽ ነው ሁሌ ታይበናት። ያለፈ ነገር አታንሽ። እኔ አሁን ለራሴ ማግባት ነው የምፈልገው። ባል ከየት ይመጣል? ያላቸው ሰዎች እንኳን ለራሳቸው መኖር ከብዷቸዋል። እንኳን ትዳር ልይዝና፣ አንድ አንዴ ላግኝ እንጂ። ችግር የለም። አሁን እኮ ወደ ቤታችን የተመለስን ነው እና የረሳሽ እውቃለሽ። አይ የለም።

እና ነው። አይደለም ማህሌት ነበር። እ ማገብተዋ ገብተዋል ወዴት ሄዱ? እኔ እንጃ። ቆይ ለመድብር ልደውልለት። ቆይ ቆይ እኔ እደውልለታለሁ። ሄሎ ሄሎ፣ መድብር ይኸውልህ፣ እነ ማህሌት አግኝተናቸዋል። አሁን እኛ በሄርንበት መንገድ ቀጥ ብለናል። እቺን ቆይ፣ እቺን ተንከስ ምን ብናረጋት ነው የሚሻለው? እንዴ? አብሮ ማስገባት ነው? በቃ እሱን ይምጣና መድብል፣ ከሱ ጋር እናወራለን። እሺ

ሁለቱም መነጠል አለብን። ኤፍራታ አታስፈልግም እንዴ? እኛ እንፈልጋታለን። አይ አታስፈልግም። አሁን ነው ደውዬ ሌላ ቦታ እንድትሄድ አደርጋለሁ። አይ ይውልክ፣ እሷን ደውለህ ሌላ ቦታ እንድትሄድ ካደረግካት፣ መሀሌት የሆነ ነገር እንኳን ከሆነች ከጠፋች፣ አንተ ነው የምታስይዝ። ችግር የለውም። እንደምንም መሀሌት ወደኛ ከጠጋች፣ የፈጠነ አስገብተናል። እኔ ወደ አሁን ሂጅ፣ ኤፍራታን አገኛታለሁ። እሱ ጥሩ ሀሳብ ነው፣ ምክንያቱም ኤፍራታን ካገኛት እኛ አንጠረጠርም ማለት ነው። በጣም ቆንጆ ሞክር። በቃ እሺ። ይሄ በጣም ጥሩ ስለዚህ፣ አሪፍ በቃ ሞክረ። እሺ። ይሄ ማሊ። ሄሎ፣ ኤፍራታ እንዴት ነሽ? ደህና ነህ? ፈልጌሽ ነበረ። አሁን መገናኘት እንችላለን? ከአንድ ከ30 ደቂቃ በኋላ እችላለሁ። አይ አይ፣ አሁን ነው ላገኘሽ የምፈልገው። ኤፍራታ፣ በጣም አስቸኳይ ነው። ችግር አለ እንዴ?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

አሁን እዚህ ድረስ አብረሽ መጣው አይደለም? ግቢና ስጫችሁ ምን ያደርጉሻል? ቆይ ማን ነው የጠራሽ? ቆይ አንቺ ማግባት ፈልጋለሁ እያልሻል ነበረ። ጭራሽ የሚጀነጅን ሰው ነው የሚጠራሽ? አዎና አወራርሽ ግን አይመስልም። በቃ ቻው ማለት ለይዱ። ግብዣውን ትቻው